በሰዓት 2፣ 3 ቁንታል እያመረተ ቀኑ ሙሉ ምንም ሳይሆን ሳይሞቅ መስራት ይችላል። በብዛት አምራች ሆኖ መገኘት ሁሌም አዋጭ ማሽኑ ስለሚረዳቸው አዋጭነቱ በገበያ ጥናት መሰረት ምንም አጠራጣሪ ያልሆነ ግልጽ ነው። የሚሰራው በሲንግል ፌዝ ቆጣሪ፣ በየትኛውም በቤት ቆጣሪ ማሽኑ መስራት ይችላል። በአግሪካልቸር ዙሪያ ትልቅ አገልግሎት የሚሰጥ ማሽን ነው። ይህንም ማሽን እኛ ጋር በብዛትም በጥራት ማግኘት ይቻላል። ከፈለጉ የሀገር ውስጥ ከፈለጉ ደግሞ ከውጭ የሚመጣውን ማሽን ማግኘት ይችላል። ማስመጣት ትችላላችሁ በጥራት ቆንጆ በሆነ ስለምናቀርብላችሁ በየትኛውም እድሜ ክልል ያለ ማህበረሰብ ቢዝነስ መጀመር እፈልጋለሁ ብሎ ለሚያስብ ሰው መጥቶ እኛ ጋር ማሽኖችን ወስዶ ወደ ስራ መግባት ይችላል። ሰላም ጤና ይስጥልኝ። ስለ ቢዝነስ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ይጠቅማሉ ብለን ያሰብናቸው የተለያዩ የቢዝነስ መረጃዎችና የስራ ፈጠራ ሀሳቦች ይዘን መተናል። ስለ ቢዝነስ እንደሚታወቀው የተለያዩ የቢዝነስ ስራዎችን ወደ እናንተ ይዞ በመምጣት ይታወቃል። በዛሬው ፕሮግራማችን ከአንድ ወጣት የስራ ፈጠራ ባለቤት ጋር ቆይታ ይኖረናል። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁ አይለየን እያለን ፕሮግራሙን በምራት አብሬያችሁ ቆይታ የማደርገው እኔ ህሊና ብርሃም ነኝ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ በማድረግ የአብሮነት ቆይታችሁ አይለየን። ማመላለሻው ወደ ፕሮግራሙ። ሰላም እንደምን አለ? ለኢንተርቪያችን ፍቃደኛ ስለሆን ክጅ ጋር አመሰግናለሁ። እንግዲህ እዚህ ጋር አንድ ማሽነሪ እያየሁ ነው፣ ምንድን ነው የሚለውን እናንሳ። እቺ ማሽነሪ የሩዝ መፈልፈያ ነች። እቺ የሩዝ መፈልፈያ ብዙ አገልግሎት ትሰጣለች። በዋናነት ሩዝን ነው የምትፈለፍለው። ነገር ግን ከሩዙ ጋር አንዳንድ ድንጋይም ሌሎች ነገሮችም ሩዙ በሚታጨድበት ሰዓት አንዳንድ ቆሻሻዎች አብሮት ሊገቡ ይችላሉ። ሩዙን በዚህ ጋር ስንጨምር፣ ድንጋዮቹን በዚህ ጋር ያወጣልናል። ሩዙን እየፈለፈለ ገለባውን ደግሞ በዚች ጋር ያደርግልንና ፋይናሊ ሩዙን በዚች ጋ ያወጣልናል ማለት ነው። ሩዙ ክራሽ ሲደረግ ወይንም ደግሞ ገለባው ሲድኮቱን ስናወጣለት በሁለት አይነት መልኩ ነው የሚያደርገው። አንደኛ እዚች ጋር አሬንጅመንት አላት። በዚች አሬንጅመንት አማካኝነት ትንሽ የተሸረከተውን በዚች ጋር ያወጣልናል። እኛ በምንፈልገው ደግሞ ጽድት ያለውን በዚች ጋር ያወጣልናል ማለት ነው። በተጨማሪ ይህን ከሚሰጠው አገልግሎት ውጭ ሌሎች መፈጨት የሚፈልጉ ነገሮች ካሉ ዱቄት እንዲያደርግልን በዚህ ጋር ተጨምሮ አውትፑታችን በዛ ጋር ይሆናል ማለት ነው። መፍጫዋ እዚች ውስጥ ነው የምትሆነው፣ በዛች ጋር አውትፑት ይሰጠናል ማለት ነው። ስለዚህ ዱቄቱ በዚህ መውጣት ይቻላል? አዎ ዱቄቱ በዚች ጋ ይወጣልናል በታች በኩል በዛች ጋር ተጨምሮ ማለት ነው። ቶታሊ በአግሪካልቸር ዙሪያ ትልቅ አገልግሎት የሚሰጥ ማሽን ነው ማለት ነው። ይህንም ማሽን እኛ ጋር በብዛትም በጥራትም ማግኘት ይቻላል። ከፈለጉ የሀገር ውስጥ ከፈለጉ ደግሞ ከውጭ የሚመጣውን ማሽን ማግኘት ይችላል፣ ማስመጣት ትችላላችሁ። እንደ ሀገራችን ስናየው ከሩዝ የበለጠ የጤፍ ተጠቃሚዎች ነን። ይሄ ፕሮዳክት ደግሞ የሩዝ ምርትን ለመፈልፈል እንደሚጠቅም ነው የነገርከኝ። እንዴት ወደዚህ ሀሳብ መጣ? እንዴት የሩዝ መፈልፈያ ለማምጣት ወሰንክ፣ ወይም ለመስራት ወሰንክ? ሌላው ደግሞ ይሄ ማሽን ሩዝ ከመፈልፈል ያለፈ ሌላ ጥቅም አለው ወይስ በዋነኝነት ሩዝ ብቻ ነው አገልግሎት ሚሰጠው? ወደዚህ ሀሳብ የመጣንበት ምክንያት ከዚ በፊት ሌሎች የአግሪካልቸራ ሊሆኑ ማሽኖችን እንሰራ ነበረ። ስለዚህ ሰዎች እነዛን ማ ማሽኖች በማየት ለምን የሩዝ መፈልፈያ ማሽን ለምን አሰራለንም በሚል እሳቤ ወደዚህ መጥተናል ማለት ነው። በተጨማሪ እንዳልሽው በዋናነት ኢትዮጵያ ውስጥ ሞስሊ ያው ስንዴና ጤፍ ነው ልንጠቀም እንችላው። ለጤፍ ማሽኖች ትላልቅ ማሽኖ ይሰላሉ ሞር ኦፍ የጤፉ ላይ የጤፉ ላይ ግን ሞር ሞዲፋይ የሆነች ገለባውን እና ፕሮዳክቱን ጤፉን ለይቶልን የሚያወጣ ከዚህም በፊትም ብዙ ማሽኖች ይሰርተናል። አሁንም በየጊዜው አፕዴት እያደረግን የተሻለ ማሽኖችን እንሰራለን ማለት ነው። በተጨማሪ ይሄኛው ማሽን ጠሱን ብቻ በመቀየር ወይም ወንፊቱን ብቻ በመቀየር ገብስም ስንዴውንም ገለባውን እንዲያወጣልንና ንጹህ እንዲያደርግልን ማድረግ ይችላል። እነዚህንም አገልግሎች አንድ ላይ ጨምሮ ይሰጠናል ማለት ነው። ስለዚህ እንደ በፊቱ ማነፈስ የሚባለው ወይም ከብቶች አስሮ እየዞሩ ማድቀቅ የሚባለው ነገር በዚህ ማሽን ታሪክ ይሆናል እያልከኝ ነው? የለም፣ እሱ ይቀራል ማለት ነው። በጣም ጥሩ። አሁን ይሄ ማሽን እንግዲህ አገር ውስጥም እዚህም ማሰራት ይችላሉ የሚል ሀሳብ አንስተሃል። በተጨማሪም ደግሞ ከውጭም ማስመጣት እንደምትችል ሲሉ አንስታል። እዚህ ሀገር እንዲመረትላቸው የሚፈልጉ ሰዎች በምን ያህል ቀን ሊመረትላቸው ይችላል? ምን ያህል ነው ዋጋው? ከውጭ መምጣት የሚፈልጉት ሰዎችስ በምን ያህል ጊዜ መምጣት ይችላል? ዋጋ ውስጥ ምን ያህል? ማሽኑን ሰርቶ ለመጨረስ 15 ቀን በቂ ነው። ነገር ግን እኛ በ15 ቀን ውስጥ አናስረክባቸውም። ማሽኑን ሰርተን ከጨረሰን በኋላ እኛ ለተወሰነ ጊዜ ቢያንስ 10 15 ቀን ተጨማሪ ጨምረንበት አምርተን የማሽኑን ሁሉ ነገር በደንብ አይደንቲፋይ አድርገን ነው ለገዢው አካል የምናስረክበው ማለት ነው። ስለዚህ አንድ ሰው ማሽኑን እኛ ጋር መጥቶ አዞ ከተሰራለት በኋላ የሀገር ውስጡን ማሽን ማለት ነው፣ ከተሰራለት በኋላ ለመረከብ አንድ ወር ይፈልጋል ማለት ነው። በ15 ቀን ውስጥ ያልቃል። 15 ቀን ከፍተኛ እናመርትበታለን በአንድ ወር ጊዜ ውስጥ ማሽኑን መረከብ ይችላል። ከውጭ ለሚመጣው ማሽን ደግሞ ከሁለቱ ወር ከሶስት ወር ባለው ጊዜ ውስጥ ማሽኑን መረከብ ይችላል። ኦልሬዲ እሱን አዘን ተዘጋጅቶ ቀጥታ ስለሚመጣ ማለት ነው። ሌላኛው ደግሞ አሁን ለምሳሌ የአግሪካልቸር ላይ ያሉ ማንኛው ማሽነሪዎች መጠየቅ እንደሚችሉ አንተ ተናግረህናል። ይሄ የእሩዝ፣ የገብስ፣ ስንዴ መፈልፈያ ብለን ይዘነዋል። አንተ እንደ ሀሳብ እነዚህን እነዚህ ነዚህን ማሽኖች ብትጠይቁን እኛ ማቅረብ ወይም መስራት እንችላለን ብለህ የምትላቸው ማሽኖች ካሉ ውስጥ ዘረለን ኦኬ፣ ቅድም ለመግለጽ እንደተሞከረው የጤፍ መውቂያ ማሽንን ማዘጋጀት እንችላለን። በተጨማሪ ደግሞ የባልትና ውጤቶች የሚሰጡ ማሽኖችንም ክክ መከኪያ ማሽኖች ገለባውና ክኩን ለብቻ የሚለይልን አጣርቶ ለየብቻ አውትፑት የሚሰጠንን ማሽን ማዘጋጀት እንችላለን። በርበሬ የሚፈጭ ሽሮ የሚያደርግልን የባልትና ውጤቶች ማቅረብ የሚችል ማሽኖችን እንዳለ ማዘጋጀት እና ማቅረብ እንችላለን ማለት ነው። መልካም እዚ ሀገር ከተሰሩ የመለዋወጫ ጉዳይ የሆነ ነገር ቢበላሽ እንዴት ነው ሰዎች ፊክስ ማድረግ ወጫ ጉዳይ ምንም ችግር የለው። ዞሮ እኛ እዚሁ ስለሆንን በየትኛውም ሰዓት መጥተው እኛ ጋር የሚያስፈልጋቸውን መለዋወጫ እቃዎች ከኛ ማግኘት ይችላሉ። ከውጭም ለሚመጡት ማሽኖችም ከነ መለዋወጫቸው ስለሆነ ወደ አገር ውስጥ የምናስገባቸው ምንም አይነት ስጋት አይገባቸውም ማለት ነው። በዚህ ዙሪያ በጣም ጥሩ እንግዲህ የዚህን ማሽን አገልግሎት ጠቀሜታ ሰፋ አድርገህ ነግረህናል። የትኛው ማህበረሰብ ቢጠቀመው ስራውን ያቀልለታል ብለ ታስባለ? እነዚህ ማሽኖች ቢገዙ ጥሩ ጥቅም ያገኛሉ ብለ የምታስባቸው ሰዎች አንደኛ፣ በዚህ ዙሪያ፣ በአግሪካልቸር ዙሪያ አምራች ሆነው ሩዝ የሚያመርቱ አካላት ይህን ማሽን መጠቀም ይችላሉ። ከዛ ውጪ ደግሞ ሩዝን ፈልፍሎ ፓኬጂንግ አሳምሮ ለማህበረሰቡ አቀርባለሁ ብሎ ለሚሰራ ሰው፣ በየትኛው እድሜ ክልል ላይ ላለ ማህበረሰብ፣ ለስራ ብቁ ለሆነ ሰው ማሽኑ ሪከመንድ እናደርጋለን።

መፈልፈያውን ማለት ነው። በተጨማሪ ደግሞ ቅድም እንደገለጽኩት ሌሎች ብዙ ማሽኖችን እንሰራለን ብያለሁ። እነዛን ማሽኖችንም በጥራት ቆንጆ በሆነ ሁኔታ ስለምናቀርብላችሁ በየትኛውም እድሜ ክልል ያለ ማህበረሰብ ቢዝነስ መጀመር እፈልጋለሁ ብሎ ለሚያስብ ሰው መጥቶ እኛ ጋር ማሽኖችን ወስዶ ወደ ስራ መግባት ይችላል ማለት ነው። በጣም ጥሩ። አዋጭነቱንስ በተመለከተ ምን ያህል ትርፋማ ይሆናሉ? እስቲ ያለውን በማነጻጸርብት ነገር ከዚ ፊት በነበረ ኢኒሺያል ኮስት ነው ሊኖርበት የሚችለው አንድ ሰው ማሽኑ ሲገዛው የማሽኑ ወጪ ነው ሊኖርበት የሚችለው ከዛ በኋላ ያሉት ሮ ማቴሪያል ኮስቶች በጣም ትንሽ ስለሆኑ ማሽኑን ከገዙ በኋላ ወደ ስራው ሲገቡ አዋጭነቱ በጣም ቆንጆ ነው። ምክንያቱም በብዛት አምራች ሆኖ መገኘት ሁሌም አዋጭ ነው። ፕሮዳክታቸውን እነሱ በጥሩ ሁኔታ ብቻ አድርገው ማሽኑ ቆንጆ የሆነ ምርት ስለሚሰጣቸው ወደ ገበያው ለመግባት ገበያውንም ሰብሮ በደንብ ለመቀላቀል በጣም ቀላል ስለሚሆንላቸው ማሽኑ ስለሚረዳቸው አዋጭነቱ በገበያ ጥናት መሰረት ምንም አጠራጣሪ ያልሆነ ግልጽ ነው ማለት ነው። መልካም እስቲ እንግዲህ በምንድን ነው የሚሰራው? በኤሌክትሪክ ነው ወይስ በነዳጅ ነው? በምን አይነት መንገድ ሚሰሩ? ይሄኛው ማሽን ዋናነት የሚሰራው በሲንግል ፌዝ ቆጣሪ፣ በየትኛውም በቤት ቆጣሪ ማሽኑ መስራት ይችላል። በተጨማሪ ደግሞ የቤት ቆጣሪ ወይም ኤሌክትሪክ በማይገኝበት ቦታ ላይ ሞተሩን በመቀያየር በነዳጅ ወይም በጀኔሬተር ተጠቅሞ ማሽኑን አንቀሳቅሶ ፕሮዳክታቸውን ማምረት ይችላሉ። ስለዚህ በየትኛውም አማራጭ ይገኛል ማለት ነው። ኤሌክትሪክ ባለበት ቦታም በሌለበት ቦታም ማሽኑ ሊሰራ ይችላል። ሁለገብ ነው እያልከነ፣ ሁለገብ ነው ማለት ነው። በጣም ጥሩ። ምን ያህል ኩንታል ሩዝ ወይም ገብስ ወይም ስንዴ ብናስገባ በቀን ውስጥ ምን ያህል ስራ ሊሰራ ይችላል? እችኛዋ ማሽን በሰዓት እስከ ሁለት ኩንታል ድረስ ፈልፍሎ ያወጣልናል። በመፍጨቱ ደረጃ ደግሞ ከሆነ እስከ ሶስት ኩንታል ድረስ ፍጭት አድርጎ ንጹሕ የሆነ ዱቄት ያወጣልናል። ሌሎች ግብአቶችን ማለት ነው። ማክሲመም እስከ ስምንት ዘጠኝ ሰዓት ማሽኑ መስራት ይችላል። ስለዚህ በዚህ ጊዜ ውስጥ በሰዓት ሁለት ሶስት ኩንታል እያመረተ ቀኑ ሙሉ ምንም ሳይሆን ሳይሞቅ መስራት ይችላል ማለት ነው። እሺ እንግዲህ እነዚህ ማሽኖች ማስመጣት የሚፈልጉ ማህበረሰቦች ደግሞ ያው እንግዲህ ዋጋው ምን ይመስላል የሚለውን እናንሳ። ከውጪ ሲመጡና አገር ውስጥ ሲሰሩ ዋጋቸው ምን ይመስላል? እስኪ ከውጪ የምናመጣው ማሽን እስከ 500 ሺ ብር ነው የምንሸጠው። በሲንግል ፌዝ የሚሰራው ማሽን እስከ 500 ሺ ብር፣ የአገር ውስጥ ማሽን ደግሞ 300 ሺ ብር ነው የምንሸጣት ማለት ነው። 300 ሺ ብር፣ የአገር ውስጠኛ የምንሰራቸው ማሽኖች 300 ሺ ብር፣ ከውጪ የምናመጣውን 500 ሺ ብር ነው የምንሸጠው። በጣም ጥሩ። እንግዲህ ወደዚህ ዘርፍ መቀላቀል የምትፈልጉ ገበሬዎች ችላላችሁ የንግድ ተቋማት ልትሆኑ ትችላላችሁ። እንግዲህ ይህንን ማሽን በመግዛት ስራችሁን በተሻለ መንገድ በማቅለል ጥሩ የሆነ አገልግሎት እንድታገኙ ስለ ቢዝነስ ሚዲያ ሪኮመንድ ያደርጋቸዋል ወይም ይጠቁማቸዋል። በመጨረሻ ማለት የምትፈልገው ነገር ካለ እድሉን ልስጥ። እኛ ማክሊ ማኑፋክቸሪንግ ለመግለጽ እንደተሞክረው የአግሪካልቸራል የሆኑ ማሽኖችንም እናመርታለን ብያሉ። በተጨማሪ ደግሞ የከሰል ማሽኖችንም ሌሎች የትኛውም አይነት ማሽኖችን እናመርታለን። ስለዚህ በዚህ ዙሪያ የማሽን አገልግሎት ለሚፈልጉ አካል ለማላት እኛ ጋር መጥተው ማሽኖችን በመግዛት ለሚፈልጉት ሀሳብ ወይም የስራ ቢዝነስ ውስጥ መቀላቀል ይችላሉ ማለት ነው። ስለዚህ በራችን ክፍት ነው። መጥተው እንዲጎበኙ ሪኮመንድ እናደርጋቸዋለን። ፍላጎት ያላቸውም ሰዎች አንተን ማናገር መጠየቅ እንደሚችሉ ቀደም ብለን ነግረህናል። ምንድን ነው ማድረግ ያለባቸው አንተን ለማግኘት፣ የዚህን ማሽን ፕሮደክት ከፈለጉ ምን ያድርጉ? አድራሻችን ቱሉ ዲምቱ አለም ባንክ አካባቢ ነው የምንገኘው። ከዚህ በተጨማሪ ደግሞ ሌሎች መገኛ አማራጮች አሉ፣ ላይ ስልካችን ላይ በመደወል ስልካችን፣ ሶስት የስልክ አማራጭ አለን 0911 952664 ሌላኛው ደግሞ 0974 151128 0967 589122። እነዚህ ስልኮችን በመጠቀም ኮንታክት ሊያደርጉን ሊደውሉልን ሊገበያዩን ይችላሉ ማለት ነው። በጣም እናመሰግናለን። ለነበረን ቆይታ በጣም ጥሩ የሆነ ማብራሪያ ነበር የሰጠህን ስላለ ፕሮዳክት ስለ ጊዜ እጅግ አድርገን እናመሰግናለን። እኔም በጣም ነው የማመሰግነው። መታችሁ ስላያችሁን ድርጅታችን፣ ማሽኖቻችንን በደም ስላያችሁልን በጣም ነው የምናመሰግነው። በጣም እንግዲህ የስለ ቢዝነስ ተከታታዮቻችን ዛሬ ያሳየናችሁ መረጃ ይሄንን ይመስል ነበረ። እንግዲህ እንደምታዩት እህልን ወደ ዱቄትነት የመቀየር ስራ ይሰራል። በተጨማሪም የተለያዩ አይነት ፕሮዳክቶችን ለምሳሌ ስንዴን፣ ገብስን ሩዝን የመፈልፈል አቅም አለው። በተጨማሪም እዚህ ጋር ገለባውን ማድረግ እንችላለን። ይሄ አካባቢን የማቆሸሽ ነገር አይኖረውም። በሀገራችንም ውስጥ ተሰርቶ መቅረብ የሚችል ነው። በውጭ ማዘዝ ትችላላችሁ። በአጭር ጊዜ ከሁለት ወር ባልበለጠ ጊዜ ውስጥ ማቅረብ የሚችሉ እንደሆነ ተናግረዋል። እናንተም እንግዲህ ይህንን አገልግሎት እንድትጠቀሙ ከዚህ በፊት ስራችሁ ላይ አስቸጋሪ የሆነውን ነገር ይቀርፍላችኋል ብዬ አስባለሁ። በተቀመጡት ስልኮች በመደወል ማግኘት ትችላላችሁ። ስለ ቢዝነስ ሚዲያ እንግዲህ እንደዚህ አይነትና ሌሎች ተጨማሪ ሀሳቦችን በቀጣይ ፕሮግራማችን ይዘን እስከምንገናኝ ድረስ ቸር ቆዩ።